ሰላም እንዴት ዋላችሁ? ይኸውላችሁ የኔ ዛሬ በከምሳ በኋላ የምጠቀመው መጠጥ ነው። ከዚህ ሶስት አይነት ፍሩት አለ። ይሄኛው ግሬ ፍሩት ወይም ደግሞ በሀገራችን የበኩር ሎሚ የሚባለው ብርቱካን፣ ከዚህ አለ፣ ሎሚ ከዚህ አለ። እነዚህን ከአንድ ላይ ጨምቃቸውና መጠጥ የምንሰራው መጠጥ አለ። በጣም አሪፍ ደስ የሚል። ጠብቁኝ፣ ይመጣለሁ ልጭ መቃውና ሌሎች ሌሎችም አሉ። ማር አለ፣ ሌሎች የሚጨማመሩ አለ። እና እናንተ እስከዛ ታምሳፕ በሉ ሸር አርጉ ለጓደኞቻችሁ፣ ለምትወዷቸው ሁሉም ሰው ይሁላችሁ። የተጨመቀው ፍሩት የኔ በቄ ነው። ይሄ ፍሩቱን እስከ ውስጡ ነው እንትን ያልኩት። ከዛ ሌሎች የሚጨመሩ ነገር አለ። እናንተ ከዚህ ጋር አልኮል መጨመር ትችላላችሁ። እኔ ግን መጨምረው አምቦሃ ነው። እሱ ጋር ይርቃውና ቆይ እንደገና ደስ ሲል ሽታው በጣም ልዩ ነው። ከዛውን ከዚህ ጋር አልኮል ከጨመራችሁ ማር መጠቀም ማር። ይሄ ይሄ ቆንጆ ማር እንዴት እንደምወደው ሁሌ ያየሁት። አንዴ ቫኬሽን ሂደን አሪዞ ነው አሪዞን አይደለም የሆነ ከተማ ምንድን ነው፣ ከውጭ ቁጭ ብለው የሚሸጡ ነው ያገኘሁት። እና አንድ ማንኪያ ከዛ በኋላ እየፈለኩ እጠቀመዋለሁ። ይሄን ምንድን ነው፣ ይሄ የባርቢኪው አገር፣ በባርቢኪው የሚታወቁት የጥቁር ሀገሮች ከተማ፣ ጠፋብኝ ስሙ አያችሁት። ስኳሩን ማለት ማሩን ቀላቅየዋለሁ። እናንተ ስኳር መጠቀም ትችላላችሁ፣ እንዲሁ መጠጣት ትችላላችሁ። አንዴ አንድ ማንኪያ ማርክ ብዙም አይደለም፣ አይበዛበትም። ይሄን ይመስላል። ብትፈልጉ እንዲሁ መጠጣት ከፈለጋችሁ፣ በስትራ እንደዚህ ስጋ በልታችሁ፣ በተለይ በጣም ቆንጆ ነው። ይሄ በጣም ለምንመገበው ከበድ ስጋም ባይሆን ከባድ ምግብ ቅባት፣ ከበድ ያለ ቅባት ያለው ምግብ ከተጠቀምን ፒዛ፣ ምን ምን ይሄ በጣም ቆንጆ መጠጥ ነው እና ተጠቀሙበት። ትወዱት አላችሁ ከቤት እንግዳ ሰው ቤት እንግድነት ሄጄ ነው ያየሁት። እና በአልኮል መጠቀም ትችላላችሁ። በአልኮል አልኮል ስታደርጉበት አረቄ፣ ሌላ ሌላ፣ ውስኪ ትንሽዬ ጨምራችሁበት መጠጥ የምትወዱ ሰዎች ማለት ነው። መጠጥ የምትጠጡ እኔ መጠጥ ስለማልጠጣ በአምቦ ውሃ ተጠቅሜ ያለሁኝ። በእንትንም መጠቀም ትችላላችሁ። በትንሹ አንድ ማንኪያ የሚሆን አቸቶ ወይም ደግሞ አፕል ሳይድ ነገር አድርጋችሁበትም ቆንጆ ነው፣ ጣፋጭ ከተጠቀማችሁ ማለት ነው። ጣፋጭ ካልተጠቀማችሁ ይሄን ብቻው እንደዚህ መጠጣት ትችላላችሁ እና ይሄን ይመስላል። ይሄን ጭምር እየበላችሁ ነው የምትጠጡት። ቆንጆ ነው፣ በጣም ትወዱታላችሁ። ዋው ማሩ አገር ቤት የተቆረጠ ማር በልታችሁ የምታውቁ ከሆነ የተቆረጠ ነው የሚሸተው ይሄ ማር ሽታው፣ ቴስቱ እንደዛ ነው የሚሸተው። በጣም አሪፍ ማር ነው። እና ቆንጆ መጠጥ ሰራሁት። ሀምሳፕ ሸርኮፕ ሊንክ አድርጉ። ሰላም ሆኑልኝ፣ ወዳችኋለሁ አከብራችኋለሁ። ይሄ ኤኒታይም መጠጣት ይችላል። በቀዝቃዛ በበረዶ መጠቀም ትችላላችሁ። አሁን ከኛ ዛሬ ሙቀትም ቢሆን ግን ዝናብ ስለሚዘንብ ቀዝቃዛ ነገር አያሰኝም፣ ማደል ይደብራል። ስለዚህ እንዲሁ ነው የምጠቀመው፣ አላቀዘቅዘውም። እና ለማንኛውም ሰው ይሆናል ስኳር ላለው ለሌላችሁ ለደንብ ዛት ላለን ሁሉ፣ ለሌለን ላለን ሁሉ ይሆናል። ከጣፋጭ ውጭ ጣፋጭ ተታችሁ እና መጠቀም ትችላላችሁ። አሁን የፍስክ ሰዓት ስለሆነ በልተን ጠጥተን ከበድ ያለ ምግብ ማለት በልተን ስንጨርስ ከበድ ያለ ምግብ ይሄ በጣም ደ ቤስት ነው። በተለይ አልኮል ለማንጠጣ ይሄን ይመስላል። ሰላም ሁኑልኝ። ወዳችኋለሁ፣ አክብራችኋለሁ። ፕሊስ ቪዲዮን እዩት፣ ታምሳፕ በሉት። እሺ፣ ባይ።